ከሁሉም የሚያበሳጨኝ ነገር ዳኒ ሮስት ማለት ነው። ማርያምን ብሎ ይምራል ይምላል፣ በውሸት ማርያምን ማለት ነው። ማርያም ያንተ መቀለጃ አይደለችም። እሺ፣ መቀለጃ አይደለችም። ይሄ ደግሞ ዋጋህን ታስከፍልሃለች እሷ ራሱ ማለት ነው። እና በውሸት ማርያምን ስሟን አትጥራ። የእውነት በጣም እንዲህ ስራህ ራሱ እኮ ሊያሳፍር ይገባል። የእውነት ስራህን ሊያሳፍር ይገባል። እውነቷ ነው። ባ ሚስትህ ኮሮሮ ትርፍ አንጀት የሆንክ ልጅ አለች እኮ የምሬ ነው። እውነቷ ነው። ትርፍ አንጀት እኮ ሳያማችሁም የሚወጣ ነገር ነው አደለ? ትርፍ አንጀት ትርፍ ነገር የሆነ አውጥታችሁ የምትጥሉት ነው። አንተ ከህይወታቸውን የማትወጣበት ምክንያት ምንድን ነው? ያው ስራችሁ አደለ? በሰው ህይወት፣ በሰው ስም እየቀረዳችሁ እያላገጣችሁ ቻላናችሁን ታሳድጋላችሁ ትነግዳላችሁ ማለት ነው። እኔ እንጃ ቅመሟ መች ምን ቀን ከእሱ ጋራ ስራ እንደጀመረች የእውነት እኔ አላቅም። አሁን ዞሮ ዞሮ ሀይሚ ወጥመድ ውስጥ እንዳትገባ ነው የምፈራላት። አሁን ይህንን ሜትድ የሆነው ዳኒ ማለት ነው በየቀኑ ስርቱን ቀይሮ የሚመጣው የጀመሩትን ስራ ትወናቸው ማለት ነው። እስካሁን ዳኒ ወግና ነበረ፣ እየወተወነች የነበረው ቅመማ ማለት ነው። ይሄ ደግሞ መንገድ ሆነለት ማለት ነው። እያቸው አደለ፣ ብርኬን እልህ ውስጥ እያከተተ ነው። እስካሁን እኮ ስሙን እየጠራ ነው። ተበዳይ ነኝ እኔ፣ ተበዳይ ነኝ እኔ፣ እንዲ ነኝ። ሰብስክራይቦቼ ከኔ ጎን አልቆሙም፣ ጓደኞቼ ከኔ ጎን አልቆሙም፣ አንቺነሽ ከኔ ጎን። ምንድን ነው አንተ ምን ሆነት ነው ከጎን የሚቆሙት? ምን ሆነት ነው? ምን ሞተብክ? ምንክ ተነካ? ፕራንክ አንተ አታደርግም እንዴ? ፕራንክ ተደረክ እንጂ ሰው አልተገደለብህ፣ አልሞተብህ። የምር ሰው እኮ ኧረ በስማ ፓርታችሁ ራሱ ሲደብር የመጣችሁበትን መንገድ ሲያስጠላ። አሁን እናንተ ኮሜንት ብታነቡ ራሱ ይሄ ሁሉ መንገድ ባልሄዳችሁ ነበረ። እየተነገራችሁ ነበር እኮ ኮሜንት ላይ ኧረ አቁሙ ኧረ አቁሙ እየተባላችሁ እናንተ ሄዳችሁበት እና አሁን ደግሞ ሌላ አሁን ኮተት እየመጣ ነው ማለት ነው ይሄ ዳኒ ኮተት ማለት ነው እና ከህይወታቸው ውጣ በቃ ይበቃሀል አልፈህ ደግሞ እኛን ምንም ልትናገር አትችልም ኦዲየንስ ባየው ነው መናገር መጻፍ የሚችለው አይደለ እንዴ አሁን ከሶሲ ጋራ ምንም የለንም። እንደሌለን ንገረት አያቸው፣ አይደለ ወጥመዳቸው። ሜቢ ሶሲ ያለችበት አይመስለኝም። ምክንያቱም እሷ ከእነሱ ህይወት መውጣት ትፈልጋለች። ቫይዘዌ የእውነት ከብሩኬና ከሀይሜ ህይወት መውጣት ትፈልጋለች። አሁን የሶሲ ጸባይዋ ካያቸዋት ስትደሰትም ሲከፋትም ታስትስቃለች። በቃ ሀቢ ፊት ናላት በጣም ትስቃለች ምናምን፣ አለ አይደለ የሆነ በቃ ጆጊንግ እንትን ናት። ይሄ ደግሞ የሰው ባህሪ ነው የሰው ጸባዩ ነው። ሁሉም ጸባዩ አንድ አይደለም አይደለ። እና እሷ የደወለችላት አንድም፣ ያው ይቅርታ፣ ሁለቱም ይቅርታ ተባብሏል። ባይ ዘ ወይ ሀይሚም ንግግሯ ጥሩ ነው። የዛሬ በጣም አሪፍ ነው። ናስቀይም ያለ ሁላችንም ጥሩ ስራ አርሰላንም ብላለች። ይህ ራሱ ትልቅ እንትን ነው። እና አሁን ማነው አሁን ትክክል አሁን ይህንን ፊክስ ማድረግ የሚችለው እኔ እንደኔ እንደኔ ሀይሚ ከዳኒ ጋር ጭራሽ መቅረብ የለባትም፣ ጭራሽ ማለት ነው። ከቀረበች ነገሮች እየሰፉ ነው የሚሄዱት፣ በቃ ሌላ ኮተት ነው የሚመጣው። እኔ ንገራት ሲላት እኔ አውቃለሁኝ አለች። ምክንያቱም አብረው አደላይ እየተወኑት የመጡት እንዴት ነው የማታውቀው? ደግሞ ፍቅር ያልቃል እንዴ? ምን አይነት ፋራ የሆነ ልጅ ነው በጌታ ስም ፍቅር ያልቃል? ፍቅር ታጋሽ ነው። ፍቅር ይቅርባይ ነው። በአንተ ቤት ነው ፍቅር የሚያልቀው? እረ ምን አይነት አስመሳይ ሰው ነው። ሀይሚ አሁን በአንተ እንትን ስላል፣ መቀልጃ ስላደረካት የእውነት አንተ ራስ ሊያሳፍር ይገባል። የምር አብራችሁ ሰራችሁ አይደለም? እንደዚህ ልትላት አይገባም ነበር እንዴ። እንዲሆነች ወይኔ እንዲያደረግኳት ማንድ ለማስቀናት ነው? ብርኬ ነው ኦዲየንስ ነው? ማን ነው አሁን እንደዚህ እየከሰከሰ የሚያወራው? አይደብረውም ለእሱ ራሱ? ረዳ ረንድ ወንድሁን መግማት መግማማት አሉ።